እያለቀሳችሁ በታያችሁበት ሰፈርና አካባቢ እየሳቃችሁ የምትታዩበት ጊዜ ይፍጠንላችሁ። እየከሰራችሁ የታያችሁበት ሰፈር ላይ እንደገና ትርፋማ ሆናችሁ የምትታዩበት ጊዜ ይሁን። ተጨንቃችሁ በነበረበት አካባቢ እዛው እነዛው ሰዎች እያዩ ጠላቶቻችሁም ወዳጆቻችሁም እያዩ እያረፋችሁ የምታዩበት ጊዜ ይሁንላችሁ። ሰላማታችሁ በነበረበት አካባቢ ሰላምን ይስጣችሁ። ባዶ በነበረበት አካባቢ ላይ እግዚአብሔር ሙላትን ይስጣችሁ። ከፍቷችሁ ብቸኝነት ውስጥ በነበራችሁበት ቦታና አካባቢ እዛው ቦታ ላይ እግዚአብሔር ታሪካችሁና ሕይወታችሁን ለውጦላችሁ ተከባችሁ ደግሞ በሰዎች ታጅባችሁ የምትታዩበት ጊዜ ይሁንላችሁ። እንቅልፍ አታችሁ በታወቃችሁበት ሰፈር እግዚአብሔር አምላክ በእረፍትና በእንቅልፍ ይባርካችሁ። ባዶ በሆነ ነገር የታወቃችሁ ሰዎች፣ በለቅሶ በኪሳራ የታወቃችሁ ሰዎች፣ አሁን ጊዜው ተቀይሮ ያዩዋችሁ ሰዎች ሐሳባቸውን ለውጠው ስታለቅስ ነበር አሁን ስትስቅ እያየናት ነው፣ ሲያለቅስ ነበር አሁን እየሳቀ ነው ይባልላችሁ። እንዲህ የምትባሉበት ጊዜ ይፍጠንላችሁ። ወዳቸዋለሁኝ። ተባረኩ።